ይሄኛውን ጥፋተኛ ሊያረገው ነው አይደል? ባላወቀው ምንም እንቅልፍ ላይ በሆነበት ምንም ባይማያውቀው ወይ ነው ምስኪን። በጣም ነው ያሳቀኝ ማለት ነው ጋይስ። በጣም ነው ያሳዝነኛልም ማስቆኛለሁ። ያው ግን የሚጎዳ ነገር ስላልሆነ በተኛበት አንደኛው እጅ ላይ ሃይላንዷን አስቀምጦ አንደኛውን መጥቶ ተደበቀና በማያውቅበት በእንቅልፍ ልቡ እንቅልፍ ልቡ በማያውቀው ተመታ ማለት ነው። አልሙሂም ውድ ቤተሰቦች የምን ለማለት ፈልጌ ነው እንደዚህ አይነት ነገሮችን ሳይናም በጣም ተመስጬ ነው ማያቸው። በጣም የሚያዝናኑ ቪዲዮዎች አሉ። ማየት ከጀመርኩኝ በቃ ለማቆም የምቸገራቸው እንደዚህ ድርቅ ግጥጥ ፍጥጥ ያለ ፕራንክ ሳይሆን ዘና የሚያደርጉ እነዚህ የውጭዎች የሚሰሩት ፕራንክ አለና በጣም ደስ ስለሚሉኝ እናንተን ትንሽ ፈን አድርጉ ብዬ ነው ያስገባውላችሁ። አሰላሙ አሌይኩም ወራህመቱላሂ በረካቱ ውድና የተከበራችሁ ፋሚሊዎች እንዴት ናችሁ? ከኔ ጋር አልሐምዱሊላ ሁሉ ሰላም ነው። በያላችሁበት የዓለም ዳርቻ ሰላማችሁ ብዝ ትትርፍርፍ ይበልልኝ እያልኩኝ ዛሬም በሌላ ቪዲዮ ተመልሻለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ መቀላቀል እንዳስረሱ እንግዲህ ዛሬ አንደኛው የመጣውበት ነገር ላመሰግናችሁ ነው። እናንተ ውድ ተመልካቾቼ የምትወደዱ የምትናፈቁ እውነት ለመናገር በጣም የምወዳችሁ የማከብራችሁ ፋሚሊዎቼ አስራ ስድስት ሺህ ሰብስክራይበር ገብተናል። ወላሂ በጣም ነው ደስ ያለኝ፣ እጅግ በጣም ማለት ነው። አመሰግናለሁ። ከዚህ በላይ እንደምንሄድ ሄድ እርግጠኛ ነኝ፣ እናንተ አብራችሁ ስለሆናችሁ ማለት ነው። ጋይስ በጣም ነው አመሰግነው፣ ክበሩልኝ። ፈጣሪ በያላችሁበት ይጠብቃችሁ። ለኔ ይሄ ትልቅ ነገር ነው፣ ገባችሁ አይደል? ለኔ በጣም ትልቅ ነገር ነው ጋይስ። እና ለምን አላመሰግናቸውም ቤተሰቦቼን ብዬ መጣሁኝ ማለት ነው። እና ብችል ራሱ ኬክ ምናምን አሰርቼ ኬክ ምናምን አሰርቼ፣ በቃ ለእናንተ ለቤተሰቦቼ ባከብርላችሁ ባመሰግናችሁ ደስ ይለኛል። ያው እንግዲህ በመዳን ቤት ነው ያለውት። ዩቱብ ያን ያክልም እንደዚህ እንደምሰራ ምናምን ያን ያክል ያን ያክል ያውቁ አይመስለኝም። እና እኔም እፈራለሁ እንደዚህ ለማለትና ለዛ ነው እንጂ እንደዛ አድርጌ በደንብ ባከብርላችሁ ደስታዬን ብገልጽላችሁ ደስ ይለኛል። ከዚህ በላይ እንበዛለን። ኢንሻአላህ፣ በጣም ነው የማመሰግነው ውድ ተመልካቾቼ። ክበሩልኝ፣ አላህ ያክብርልኝ። እንግዲህ እዚህ ጋር ማለት የምፈልገው ነገር ወደ ዩቱብ ስትመጡ ሁሉም ሚዲያ ላይ ሁሉም ሚዲያ ላይ ማለቴ ወጥታችሁ መስራት ስትፈልጉ፣ ምሳሌ ዩቱብ እናያዘው፣ በዩቱብ ወደ ዩቱብ መምጣት ስትፈልጉ ውስጣችሁን ሰፋ አድርጋችሁ ውስጥ ወደ ሰፊ መሆናችሁን ቼክ አድርጋችሁ መምጣት አለባችሁ ጋይስ። እዚህ ጋር በጣም የሚወደዱ በቃ በጣም የሚወደዱ የሚፈቀሩ ተመልካቾች እንዳሉ ሁሉ በቃ የሚናገሩት ንግግር ደግሞ የሚዘገንን አለ፣ በዛው ልክ ብዙ ባይባለውም ማለት ነው። ምን ለማለት ፈልጌ ነው? ብዙ አይነት ሀሳብ አስተያየት በብዙ ያኔ ብዙ አይነት ሀሳብ አስተያየት ነው የሚሰነዘርላችሁ። ብዙ አይነት ባህሪ ያለው ሰው ጋር ትገናኛላችሁ። እኔ ግን እማል ጠግባቸው የምሬ ነው። ኮሜንታቸውን እንዲህ እንደንቁላል እንዲህ እንደንቁላል በቃ ሰስቼ እማነባቸው ኮሜንቶች አሉ። በጣም በቃ ፍቅር ካፋቸው የሚወጣው ፍቅር ምን አይነት ውስጣቸው ፍቅር እንደሆነ የሚያስታውቁ ሰዎች አሉ። የሚያነቡትን ኮሜንት በቃ ለማንበብ ሰስቼ አልኳችሁ። በቃ ሰስቼ የማነባው ኮሜንት አለ። አላህ ያክብርልኝ፣ አላህ ይውደድልኝ። ሁላችሁንም የምወዳችሁ የማከብራችሁ እንደ እንደገና ደግሞ በርግጠኝ እኔ እኔ ቻናል ላይ ብዙ ተሳዳቢ የለም። ሀቂቃ ሁሉም ፍቅር ናችሁ። ሀቂቃው ያላችሁኝ እናንተ ያላችሁኝ እስካሁን ፍቅር ናችሁ። በይበልጥ ግን አንድ አንድ ሰው አለ። አንዳንድ ኮሜንታ ያለው እንደዚህ ከምላሳቸው የሚወጣው በቃ እንደ መርፍ የሚዋጋ ንግግር የሚናገሩ ሰዎች አሉ። የምሬ ነው። አንድ ሰው ጥፋት ሲያጠፋ ጥፋትን በስድብ መንከር አይቻልም። ያንን ሰው ከጥፋቱ ተሳድበን ወይ መጥፎ ነገር ተናግረን ከስተቱ ከጥፋቱ ልናርመው አንችልም። ብንችል ጥሩ ነገር ተናግረን ጥፋቱን እንዲያስተካክል ማድረግ እንችላለን። አይደል እንዴ ጋይስ። ስለሰደብ ነው ጥፋቱን ያስተካክላል ብላችሁ የምታስቡ ከሆነ በጣም ተሳስታችኋል። ማንኛውም ቦታ ላይ ቢሆን አንድን ሰው መምከር፣ ጥፋት ነው ብለን ያየነው ነገር ካለ በስነ ስርዓት ሀሳባችንን ማጋራት ትልቅነት ነው ብዬ አምናለሁ። ጋይስ እኔ በስድብ በምን ቅር ብሎኝ ምናምን አይደለም። እኔ ምንም አይመስለኝ ቅር አይለኝም። እናንተን ካስደሰታችሁ ምንም በሉ። ነገር ግን እንደ ሀሳብ በቃ የሆነ ሰው ጥፋት አጥፍቷል ብላችሁ ካሰባችሁ መልካም ሀሳብን በማጋራት ከስተቱ ማረም ይቻላል ብዬ አምናለሁ። ለዛ ነው ውድ ቤተሰቦቼ። እንደገና ደግሞ በራስሽ ስራ ለምን አትመጪም ወይ ሌላ አይዲያ ይዘሽ ለምን አትመጪም ምናምን የምትሉ ልጆችም አላችሁ። እኔ የምሰራው አንድ ቤት ነው፣ ኩንትራት ማለት ነው። ያው ብቆይም ኩንትራት ነው የምሰራው፣ አንድ ቤት ነው የምሰራው ማለቴ ነው። ከሀበሻ ጋር ከሰው ጋር ምናምን አልገናኝም። ራሴ ባለችኝ ሰዓት ባለኝ ነገር ራሴን ቀርሼ ኤዲት አርጌ ባለኝ ሰዓት ነው ቪዲዮን የምለቀው ማለት ነው። እና እኔ አሁን አስተማሪ አስተማሪ የሆኑ ቪዲዮችን መስራት እፈልጋለሁ። እንደዛ አይነት ፍላጎት አለኝ በትልቁ ባለፈ ራሱ አንድ ቪዲዮ ለቅቄ ነበረ ቀጤ በት አስተማሪ ነው ያላችሁም አላችሁ። ያው ይቅርታ እንግዲህ፣ አንድ ቪዲዮ ለቅቄ ብዝም ብያለሁ፣ ግን ሀሳቡ እንዳለ ነው። ሀሳቡ እንዳለ ነው። የተወሰኑ ክፍሎች የሚኖሩት አስተማሪ ድራማ ይሆናል ብዬ ነው የጀመርኩት እና ምንድነው? ነው በቃ ለመስራት የሆነ ሰው ያስፈልጋቸዋል ጋይስ፣ ቢያንስ አንድ ሰው ያስፈልጋቸዋል ዩቱብ ላይ ለመስራት። ከሰው ጋር ስትሆኑ በጣም አሪፍ ነው። መቅረጽ ባያስቸግር እንኳ የሆነ የመቀረጫ ስቲኮችን እንደዚህ ስቲክ አቁሞ መቀረጽ ይቻላል። ነገር ግን ሰው ያስፈልጋችኋል ጋይስ ከሰው ጋር ስትሆኑ ሁለት ቢያንስ ሁለት ብትሆኑ ከዛ በላይ ብትሆኑ የተሻለ በጣም አሪፍ ይሆናል እና ጥሩ ስራ ትሰራላችሁ እና አንድ ስትሆኑ በዛ ላይ ደግሞ ቦታ ሳይኖራችሁ ነው አሁን ከልጆች ጋር ምናምን ነው ልጆች ናቸው ያሉበት የሆነ የግሌ የምለው ምተኛ በክላስ የለኝም አብሬ ነው ምተኛው ከልጆቹ ጋር ያው በፍቅር ነው የምንኖረው ካሰሪዎቼ ልጆች ጋር ማለት ነው። ነገር ግን ቪዲዮ ለመቀረጽ በጣም ነው የምቸገረው። እንደዚህ አይነት አሁን ያን ድራማ ልስራ ብል እሰራዋለሁ ብቻዬን ሆኜ ግን፣ ቦታ በጣም ነው የምቸገረው ጋይስ። የሆነ በቃ አለ አደለም፣ አንድኛውን አክት ሰርታችሁ ሌላኛውን አክት ለመስራት ስትሉ ወይ ትጠራላችሁ፣ በጣም ይከብዳል ጋይስ። ለዛ ነው እንጂ እኔ አሁን የራሴኝ ስራ ብሰራ በጣም ደስ ይለኛል። እና የራሴን ስራ ለመስራት ደግሞ እንደዚህ አይነት ስራዎችን ለመስራት ለብቻ አይመችም፣ የሆነ በቃ ስለማይመች ነው ይሄን የምታውቁት። ትረዳላችሁ ብዬ አስባለሁ፣ ትረዱኛላችሁ ብዬ አስባለሁ። እንደገና ደግሞ ሪያክሽን ብሰራ ያለውን እውነታ ነው ኮ የምንነግራችሁ አይደለ? እኔ ተሰማኝን እናንተ ተመልካች ሆናችሁ አይደለ? ኮሜንት ከቪዲዮቸው ስር የምታስቀምጡት እኔም ደግሞ በቪዲዮ ኮሜንት ነው የሰጠውት በቃ በቪዲዮ ኮሜንት ነው የሰጠውት የኔ አይነት ሀሳብ የኔን አይነት ሀሳብ ያላችሁ ተመልካቾች ትኖራላችሁ አንቺ ሀሳብ ስህተት ነው ልክ አይደለም እንዲህ የምትይለው ለምንድነው የምትሉት አላችሁ እና የኔም ኮሜንት ነው የሚለየው በቪዲዮ መሆኑ ነው ገባችሁ ቤተሰብ እና ለዛ ነው ሪያክሽን ቪዲዮ ምሰራው እና ብችልና ቦታ ኖሮኝ ሰው ኖሮኝ የራሴ የሆነ ስራ ብሰራ በጣም ደስ ይለኛል፣ ይሻለ ወደፊት በአላህ ፈቃድ እንሰራለን ብዬ ተስፋ አደርጋለሁ። በአላህ ፈቃድ ማለት ነው። ከቻልኩም ደግሞ አሁን ከተመቻቹልኝ ከባለፈው የቀጠለ ክፍል የቀጠለውን ክፍል እሰራለሁ ብዬ አስባለሁ። እንግዲህ እንዳላህ ፈቃድ ማለት ነው። እና ግን ውድ ቤተሰቦቼ እኔ በቃ በዋንነት በዋነኝነት ማለት የምፈልገው ነገር ሰውን ተሳድበን ከስተቱ ልናርመው ስለማንችል የሆነ ሰው ስህተት አለበት ብለን ካሰብን መልካም ሀሳብን ሼር በማድረግ ከስተቱን እንዲ እንዲመለስ ማድረግ እንችላለን። ስድብ ሰውን የበለጠ ያበላሻል እንጂ ሰውን አያስተካክልም ለማለት ፈልጌ ነው። እንዳልኳችሁ በእኔ ቤተሰቦች ውስጥ ብዙ ተሳዳቢ የለም። በጣም ደስ ደስ የምትሉ ልጆች ናቸው ያላችሁት። አላህ ያክብርልኝ በያላችሁበት ፈጣሪ ጠብቃችሁ። ዛሬ እንግዲህ ማለት የፈለኩት ነገር ይሄ ነው፣ ውድ ቤተሰቦቼ። በመዳን በመዳም ቤት ባረቤት ናምን ያላችሁ ኢጃዛ ምናምን ማትወጡ አንድ ቤት አንድ ቤት ውስጥ ብቻ የምትሆኑ ከልጆች ጋር የምትሉ ምናምን ትረዱኛላችሁ ብዬ አስባለሁ እና ይህን ነው ልላችሁ የፈለኩት ዛሬ። ብዙ ማትበሳጩ መጥፎ ንግግርም ምንም ስለማይጠቅም መጥፎ ንግግር የምትናገሩ ሰዎች ባትናገሩ ደስ ይለኛል። እናንተን ከተመቻችሁ ደግሞ ችግር የለውም። ምን አይከፋኝም። አለኩል ያህል ሁላችሁንም አመሰግናለሁ። ኑሩልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።